ሰላም፣ ይሄ የፒያሳ ቲዩብ ነው። በቅድሚያ እንኳን ለመዳታችን እንዲሁም ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አድረሳችሁ ማለት እንወዳለን። መላው ኢትዮጵያውያን በዚህ ሰዓት ላይ ያው ትንሳኤ እየተከበረ ነው የሚገኘው። ለሁላችሁም እንኳን አደረሳችሁ ማለት እንወዳለን። በዛሬው ፕሮግራማችን የዝክረ ሰማዕታት ሊቢያ ላይ የታረዱት ኢትዮጵያውያን አብዛኞቹ የአዲስ አበባ ልጆች ለሆኑት መዘክር ነው የምናደርገው እና በነሱ በዛ ዙሪያ የተገናኘ አዳዲስ ሾዎችን ትውስታዎችን እያነሳን ዛሬ አስረኛ ዓመታቸው ስለሆነ እነሱ የምንዘክርበት ፕሮግራም ይሆናልና አብራችሁ እንድትቆዩ እንጋብዛችኋለን። ይህን ፕሮግራም ደግሞ ለጓደኞቻችሁ እንዲሁም ለወዳጅ ዘመድ፣ ለቤተሰብ በዓሉን እያከበራችሁ ሼር እንድታደረጉ ሰብስክራይብ እንዲያደረጉ እንድታበረታችሁ እንጠራለን። ስለዚህ ወደ ፕሮግራማችን ስንገባ ምን ነበር የሆነው የዛን ሰዓት ላይ ታስታውሱ እንደሆነ 2007 ላይ ይሄ ነገር ሲፈጠር እንዴት ተፈጠረ፣ ምን ነበር የነበረው ድባብ አዲስ አበባ ላይ ኢትዮጵያ ላይ የተፈጠረው ነገር ምንድን ነው፣ ከሱ ከሱ በማንሳት ብንጀምር። እሺ፣ አመሰግናለሁ። እኔም በቅድሚያ ለክርስቲያን ወገኖቻችን በአጠቃላይ መልካም የትንሳኤ በዓል ይሁንላችሁ ለማለት እወዳለሁ። ትክክል ነው። ልክ የዛሬ አስር ዓመት በፈረንጅ አቆጣጠር ኤፕሪል 19 2015 ነበረ ያ በጣም አሳዛኝ አሰቃቂ፣ በአይነቱ በጣም በጣም በኢትዮጵያ ታሪክ ተሰምቶ የማያቅ አሰቃቂ አደጋ የደረሰው እኔም በግሌ ከጠየቀኝ እኔ በህይወቴ በጣም በጣም አምርሬ ካዘንኩባቸው የቤተሰቤ ሐዘን ደርሶብኝ ያውቃል። ከአንድ ሁለት ጊዜ ቤተሰብ በሞት አጥቻለሁ። ግን እውነት ለመናገር እኔ በጣም ምርር ያለ ከባድ ሐዘን ውስጥ የገባሁበት ጊዜ ከምላቸው ውስጥ ሚያዚያ 11 2007፣ በኛ አቆጣጠር በፈረንች ኤፕሪል 19 2015፣ ያ ቀን በኢትዮጵያ ታሪክ በጣም አሳዛኝ ጨለማ ቀን ከሚባሉ ቀኖች እንደ አንዱ ሲታወስ ይኖራል ማለት ነው። እንግዲህ ምንድን ነው እንዳልከው፣ በዛን ቀን አይሲስ ኢስላሚክ ስቴት በሚባለው የፖለቲካ ቡድን ራሱን የፖለቲካ ቡድን ብሎ ነው የሚጠራው፣ ግን ከባድ የሽብር ቡድን አሰቃቂ፣ በወቅቱ በጣም ገና ነው የነበረው የአይሲስ የሚባለው ቡድን በወሰደው እርምጃ፣ በዛን ቀን ወደ ሰላሳ የሚጠጉ ኢትዮጵያውያን ናቸው አንገታቸው ተቆርጦ ሌሎቹ ደግሞ ከኋላ ከማጅራታቸው ላይ በጥይት ተመተው የተገደሉትና በአልጀዚራ እና በቢቢሲ ሪፖርት እስከ 30 ይደርሳሉ የሚባሉ ልጆች ናቸው እና በጣም አሳዛኝ ነበር። ልጆቹ ከተለያዩ የኢትዮጵያ ክፍሎች ተነስተው ወደ ሊቢያ ከሊቢያ ተሻግረው ወደ አውሮፓ በባህር ለመግባት ሲጥሩ የነበሩ ልጆች ናቸው። ግን እኛ በደንብ እንደምናስታውሰው ከግማሽ በላይ የሚሆኑት ደግሞ የአዲስ አበባ ልጆች ናቸው እና ሀዘኑ በጣም አስደንጋጭ ነበረ። ምንድነው አይሲስ በዛን ጊዜ የመነሻው ኢራቅና ሶሪያ ነው። ያው ይሄ ከኢራቅ ጦርነት ከሶሪያ ጦርነት ጋር በተያያዘ እዛ አካባቢ ያለ ፖለቲካው እየከሸፈ ሲሄድ፣ የህዝቡ ምሶት የተባባሰ ሲሄድ፣ የምዕራባውያን ጣልቃ ገብነት ቅጡን እያጣ ሲሄድ በዛ ግርግር የተፈጠረ የፖለቲካ ቡድን ነው። ከሱ በፊት አልቃይዳ ነበረ እና አልኑስራ የሚባሉ ነበሩ። እነሱን ሁሉ አክሽፎ ከነሱ ብሶ የተገኘ ራሱን አይሲስ ኢስላሚክ ስቴትስ ብሎ የሚጠራው ኢን ኢራቅ ኤንድ ሲሪያ መሆኑ በኢራቅ እና በሶሪያ ያለ እስላማዊ መንግስት ብሎ ነው ራሱ የሚጠራው እንዲህ አይነት ሃይማኖታዊ ድርጅት የለም። ለዛ ነው በጣም የሙስሊሙ ዓለም አይኤስ ብሎ መጥራት አይፈልግም። እሱ ቡድን ዳይሽ ነው የሚሏቸውና ምክንያቱም እነዚህ ከእስልምና ነው የወጡ ናቸው። እና ግን ያ ቡድን እንግዲህ እንደ መንግስት ምነኝ ብሎ ከፊል ሶሪያ እና ከፊል ኢራቅ አካባቢ እንቀሳቀስ ነበር። ራሱን መሪ ብሎ አቡበክር አልባግዳዲ የሚባል በኋላ በትራምፕ የመጀመሪያው የስልጣን ዘመን ዋሻ ውስጥ ገኝቶ የተገደለ ሰው ነው እና እሱ ነው የዓለም መሪ ያለ ሙስሊሞች መሪ ነኝ የሚል ነው። እና ግዛቱን እያስፋፋ እያለ ብዙ ቦታ ግዛቴን አስፋፍቻለሁ ይላል። ግን ምንም ግዛት መስፋፋት ሳይሆን እንደ ሊቢያ አይነት የከሸፈ በነበረ ፖለቲካዊ ቀውስ የከሸፉ ሀገሮች ላይ ሄዶ ነው የሚመሰረተው ራሱን የሚመሰረተው። እና አልፎ ስንት ሀገር አልፎ ከሶሪያ እና ከኢራቅ በረሃ መጥቶ ሊቢያ ውስጥ የአይሲስ ክንፍ ነኝ የሚል ሀይል ነው እንግዲህ ያንን አሰቃቂ ነገር ያደረሰውና እንግዲህ መከረኛ የኢትዮጵያ ልጆች ደግሞ ያኔም እንደሚያደርጉት አሁንም ያልቆመው የሊቢያ ስደት ደግመዋል። ሊቢያ መክሸፏ ሲታወቅ በዚህ በኩል በሱዳን ይወጣል፣ ከሱዳን ቻድ ይገባሉ፣ ከቻድ ሊቢያ ተገብቶ ወደ በረሃ ወደ ባህር እንሄዳለን ብለው ሲሞክሩ የነበሩ ልጆችን ነው ይሄ አይሲስ የሚባለው የሊቢያ ክንፍ ነኝ ያለው ኃይል ይዟቸው እንግዲህ ቪዲዮዎቹን ማን የሚያስታውሳቸዋል? አሁንም ገብቶ ማየት ይቻላል። በጣም በሚገርም ኳሊቲ የተቀረጸ ቪዲዮ፣ አሰቃቂ ቪዲዮ ቀርጸው በማህበራዊ ሚዲያ ነው ያሰራጩት ማለት ነው። እና በጣም አሳማሚ ነበረ፣ በወቅቱ ኢትዮጵያ ላይ ትልቅ ዱብዳ ነበረ። እና በዚህም አጋጣሚ እውነት ማለት ልጅ የሚወደው ልጅ የሚወደው ነው እንደምናህት ያጣ ቤተሰብ እስካሁንም ያልተጽናናለ አሁንም ደጋግመ መቼም አስር ዓመት ቢሆነው ጽናትን ይስጣችሁ ነው ልንድ ለም ችለና እሱ ነው እንደ ጥሩሽ እንደዛ ነበረ ድባቡ። ና ምን ነበር አሁን ለምሳሌ አብዛኛው ሰው የሚሰደደው ወይ ህይወቱን ለመለወጥ ነው ወይ ድሀ ቤተሰቡን ለማሳለፍ ነው። ገባ እንደዚህ ያለ በረሃን የሚያልፉት እንዲህ በባህር የሚጓዙት እና ስቲል ነውም ደግሞ ያለ ሊቢያ ላይ ያለ ችግር አለ። በኋላ እንመጣበታል። እሱም ደግሞ አሁን ላይ ያለውንም ችግር እንመጣበታል። ና ምን ነበር ከዛ በኋላ ሀገሪቷ ላይ የተፈጠረው ተጽዕኖስ ምን ነበር? አግኝቷ የተፈጠረው ልክ ይሄ ነገር መሰማቱ ልክ አዲስ አበባ ላይ ሲሰማ ሰው ምን አደረገ? ምን ተፈጠረ? በመንግስት ላይ ሲመጣው ተጽዕኖ ምንድን ነው? እሱን እሱ ነገር በናይ ና የድሮ መንግስታቶች ምን ያርኩ ነበር? እነ መንጌን ማየት እንችላለን። ለሰብአዊ መብት እንደዚህ ሰው የራሱ ዜጎች ሲጎዱ ምንድን ምን አይነት እርምጃ ነው የሚወስዱት? ምክንያቱም አሁን ለምሳሌ አይተው ከሆነ እስራኤል ብትል አሜሪካን ብትል አንድ ዜጋ ቢታሰር ያንን ሰው ለመፍታት ሲሉ ወይ አስር ሰው ሊሰጡ ይችላሉ። ገባህ በጦርነት በተለያየ ነገር የእኛስ ሀገር መንግስታት ወይም መሪዎች እንደዚህ አይነት ነገር ይወስዳሉ? ለዜጎቻቸው ኬር ያደርጋሉ? አንድ ሰው የሆነ ነገር ሆኗል ቢባል ሄደው ፊት ተነጋግረው የሆነ መፍት ያመጣሉ? እሱን እነሱ ነገር ብናይ ፖሊሶች በንቀኛቸው። አዎ እንግዲህ ይሄ ነገር ከሀዘኑ በላይ በወቅቱ የፈጠረው የፖለቲካዊ ዳፋ በጣም ትልቅ ነበረ እና ከዚህ ቀደም የነበረው መንግስት የኢህአዴግ መንግስት እንግዲህ ከአመት ዓመት በተለይ ከዘጠና ሰባት በኋላ ከህዝብ ጋር ቁርሾ ውስጥ እየገባ የሄደ መንግስት ነው። ግን የበለጠ ጥርስ ውስጥ ከገባባቸው ቅጽበቶች አንዱ ብዙ ነገር ከአመት ዓመት በጣም ሰው እሁድ እየባሰው ሄዷል። ግን ህዝብ በጣም አይኑ በተለይ የአዲስ አበባ ህዝብ ከዘጠና ሰባት በኋላ መጀመሪያም እሁድና ጀርባ እየሆነ ሄዷል አገዛዝ በጣም በጣም በቃ ትልቅ ጥርስ ውስጥ የገባው በአንድም በዛች ቅጽበት ነው ምንድን ነው የሆነው? በ19 ልጆች ይገደላሉ። ኤፕሪል 19 ማለት ነው። ከዛ በሀያ ቪዲዮዎች ይለቀቃሉ። ቪዲዮዎች ተለቀቁ። በሀያ አንድ አካባቢ በይፋ ትልልቅ ሚዲያዎች ወጡ። በስነ ስርዓት እነዚ ልጆች ኢትዮጵያውያን መሆናቸው እና ክርስቲያኖች መሆናቸው ማን ነው መጀመሪያ የዘገበው? ሲኤንኤን፣ አልጀዚራ፣ ቢቢሲ። አዎ ልመጣልህ ነው መጀመሪያ እነዚህ እነዚህ ይዘግቡታል። ከዛ በትክክልም ደግሞ ልጆቹ እምነታቸው እየተነጠለ ነው የታረዱት። ክርስቲያኖች ተነጥሎ ነው ይላል የአይሲስ መግለጫ። ከዛ ያ አደጋ ተፈጠረ፣ ዜናው ዓለምን ተቆጣጠረው። እንደ ድሮ ሁሉንም ነገር አፍነ የምትኖርበት አይደለም። ከዛሬ 10 ዓመት ወዲህ ፌስቡክም ዩቲዩብ ሰማይ ነክቷል። እነ ቲክቶክ እንኳን ባይኖሩ ማለት ነው እነ ኢንስታግራም እንደዚህ ተስፋፍቶ እነ ትዊተር እንደዚህ ባይስፋፋም አሉ ሁሉም ሚዲያዎች። ከዛ ትልቅ ትልቅ መነጋገሪያ ዓለም ላይ ሆኖ ኢትዮጵያ ውስጥ ካሉ ሚዲያዎች ሸገር ኤፍ ኤም 102.1 ቀድሞ የሶስት ቀን ሀዘን ያውጃል። ፕሮግራሞቹን ሙሉ ይሰርዛል። ከዛ በቃ የሀዘን ድባብ ያለው ሙዚቃዎችና ልዩ ፕሮግራሞች ማቅረብ ይጀምራል ማለት ነው። ያ ቀኑን ሙሉ ነው እንግዲህ አሁን የኢትዮጵያ መንግስት ሲጠየቅ ለውጭ ሚዲያዎች ቆ የኢትዮጵያ መሆናቸውን እያጣራሁ ሆነ ያሉ እንግዲህ ጫና ሲበዛበት ግን ማታ ሁለት ሰዓት ወጥቶ የወቅቱ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር የነበረው ሬድዋን ሁሴን አሁን ይመስለኛል የአብይ የደህንነት ቢሮ ኃላፊ ነው ምስል ያው ስልጣን በየጊዜው ስለሚበውዟቸው እንደዛ ይመስለኛል እንግዲህ፣ የመጨረሻ የሰማሁት ስልጣኑ ይሄ ነው። እና ያኔ የመንግስት ኮሚኒኬሽን ሚኒስትር ነበር። ሱ ወጥቶ ለታረዱት ኢትዮጵያውያን የሶስት ቀን ሐዘን አውጅ አለው ይላል። እና አስቂ ነበረ። ማለት አሁን በምን አውቀህ ነው? ቅድም እስከ መሆናቸውን እስከ አቅብዬ ነው ብል ማታ ስታውጅ አጣርተህ ነው? ሊቢያ በረሃ ምን ሰዎች አሉ? ግን አይደለም፣ ጫነው ሲበዛ እነሱ እድሉን ቢያገኙት ሊያፍኑት ነበረ ሀሳቡ፣ ግን አልሆነም። ፈንድቶ ወጣ ከዚ። የሶስት ቀን ሐዘን አውጅ አለው። አሳዛኝ ነበረ በሁለት በጣም አሳዛኝ እና ምንድን ነው ህዝብ እንዳለ ተገልብጦ ወጣና አብዛኞቹ ልጆች የጨርቆስ ልጆች ናቸው። ኦልሞስት ሁሉንም ማለት ይችላል የአንድ ሰፈር ልጆች ናቸው። ጨርቆስ ትልቅ ማቅ የለበሰችበት ቀን ነበርና ያን ጊዜ ህዝቡ ከተለያዩ የአዲስ አበባ አቅጣጫዎች ወደ ጨርቆስ መትመም ጀመረ ማለት ነው ለቅሶ ሊደርስ እንጂ የኢህአዴግን መንግስት የኃይለ ማርያም መንግስት መግለበለት አይደለም፣ ለቅሶ ነው የሚደርሰው። አበሻ ነው፣ ለቅሶ ነው የሚደርስ። አልጀዚራ እንኳን ጉራንጉር ጨርቆስ ጉራንጉር፣ እንደዚህ ቱቦ እየተሻገረ የመንደር ቱቦ እየተሻገረ ገብቶ እነዛን ድንኳኖች ውስጥ ያለውን የሀዘን ድባብ ዘግቧል። ህዝቡ ደግሞ ለቅሶ ሊደርስ ነው ሄደው፣ ግን ህዝብ ብሶት እንዳለበት ስለሚያውቅ አገዛዝ መንገድ ዘጋጋ ይባስ ብሎ በነጋታው ሀዘን ተባለና መስቀል አደባባይ ትልቅ ሰልፍ ተጠራ። እነሱ ፖለቲካ ሊሰሩበት ማለት ነው። አገዛዙ እና የነዚህ ልጆች መሰደድ ምንጭ ያው የልማት እንትን ነው እና የጀመርነውን ልማት አፋጥነን እንቀጥላለን የሚል ተራ አሉባልታ ሲወራ፣ ህዝብ ውሸት ሰለችን ውሸት ሰለችን አለና ድብልቅልቅልቅ ያለ ግማሹ ለቅሶ ግማሹ ደግሞ ይህንን ሰልፍ የወጣው ህዝብ መራበሽ ሆነ። ከዛ በኋላ ኃይለኛ ተኩስ መተኮስ ጀመረ። አመፅ ከተማ ውስጥ ተነሳ። በጣም በሺዎች የሚቆጠር አዲስ አበባ ሰው ታሰር ሲሆን መልቀቅ ነበር ያን ቀን የፈለገ ነገር ቢል ሀዘን ላይ ያለ ህዝብ ነው መልቀቅ ነበር የሚሻለው። ግን እነሱ ያው አይናቸውም ጆሯቸውም ህሊናቸውም ልባቸውም የተደፈነበት ጊዜ ስለነበር አልሰማም አሉ። አመፅ ተነሳ። ከዛ ብዙ ሰዎች ታሰሩ ወደ ጨርቆስ እየተመመ የነበረውንም ለቀስተኛ መንገድ ዘግተው በጣም ብዙ ሰዎች መሻለኪያ አካባቢ ታሰሩ እና በጣም አስቆጪ ነበር። እና በወቅቱ ሰልፍ ላይ ሰው ሲለው ከነበረው ሲያሰማ ከነበረው መፈክር አንዱ ናና መንግስቱ ናና ይል ነበር። ናና መንግስቱ ናና ያለው የቀድሞውን የኢህድሪ ፕሬዚዳንት የኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም ነው። ምንድን ነው መንግስቱ ኃይለማርያም ምክንያቱ ምንድን ነው መሰለህ? ያን ሳምንት ያ ሳምንት በነገራችን ላይ በጣም ፈታኝ ሳምንት ነበር። ምንድን ነው ከዛ በፊት እዛው ሊቢያ ባህር ተሻግረው ሲሄዱ ከነበሩ ልጆች ወደ 200 የሚጠበቅ ሰዎች ሰምጠዋል። እንግዲህ በአንድ ጀልባ ይሁን በብዙ ጀልባዎች ይሁን ብቻ ሁለት መቶ ሰዎች ሪፖርት ተደርጓል። ከዛ ውስጥ አብዛኛው ኢትዮጵያውያንና ኤርትራውያን ናቸው። እሱ አለ። ሁለተኛ ደግሞ ደቡብ አፍሪካ የሀገሬው ሰው ስራችንን እንጠቁን፣ እኛ ኢኮኖሚያችንን ተቆጣጠሩ ይልና ስርት የደቡብ አፍሪካ ህዝብ ብቸኛ ጥያቄ የሌለው ዜጋ የሚያውቀው ኢትዮጵያዊ ነው። ኢትዮጵያውያን የገቡ ደብደቡ ገረፉ ይባስ ብለው ደግሞ አንዳንዶቹንም ገደሉ። አገዳደላቸው ትንሽ የተለየ ነበር። አስረው ጎማ አልብሰው በጎማ ጠንጥመው ያቃጠሏቸው ማለት ነው እና በጣም አሳማሚ ነበር። እነዚህ ቫይራል ሆኑ ወጡ በየሶሻል ሚዲያ። ይሄ ሁሉ ሲሆን የኢትዮጵያ መንግስት ሪስፖንድ አላደረገም። አንድ የቀድሞ በመንግስቱ ኃይለማርያም ጊዜ ሚኒስትር የነበሩ አንድ ሰው በይፋዊ ሶሻል ሚዲያ ገጻቸው ላይ አንድ ጽሁፍ አጋሩ እና ያ ጽሁፍ በጣም መነጋገሪያ ነበር። ለምን በመንግስቱ ጊዜ አይደል፣ ወደ ኬንያ ተሰደው የነበሩ ኢትዮጵያውያን ኬንያ ስደተኞች ካምፕ ውስጥ የነበሩ ኢትዮጵያውያንን በሆነ አንድ አጋጣሚ የኬንያ ፖሊሶች ገብተው እነዛን ስደተኛ ጣቢያዎችን በጣም አጎሳቆሉ፣ ብዙ ሰዎች ደበደቡ፣ በጣም ብዙ ሰዎችን አጉላሉ የሚል ዜና በየቢቢሲው በየምናምን ይወጣል። ዜናውም ወደ ሀገር ቤት ይመጣል። ለመንግስቱ ኃይለማርያም መንግስቱ ኃይለማርያም በቀይ ሽብር፣ በብሔራዊ ትድርና፣ በምናምን በሚባሉ ነገሮች ስሙ የጠፋ መሪ ነው። ሰዎችም ወደ ኬንያ ምናምን ሲሰደዱ ብሔራዊ ትድርና ሸሽቼ ነው፣ በፖለቲካ አመለካከቴ ስለተሳደድኩ ነው እያሉ ነው የሚሄዱት። ለዛ ነበር ምዕራባውያን ለኢትዮጵያ በጣም የስደተኝነት እድል ይሰጡ ነበር። የመንግስቱን ጨካኝነት እየተናገሩ ነው ስደተኛ ጣቢያ ውስጥ ኬዞቻቸውን የሚያሰሩት ማንም ኢትዮጵያ። ምክንያቱም የነበረው መንግስት በተለይ በምዕራብያን በጣም የተጠላ ስለነበረ፣ ስለዚህ መንግስቱ ኃይለማርያም ይሄ ጥቃት ስደተኞቹ ላይ ደረሰ ሲባል በወቅቱ የኬንያ ፕሬዚደንት ለነበሩት ዳንኤል አራፕ ሞይ ደውሎ ወይ ደብዳቤ ጽፎ አላስታውስም፣ እንዴት እንዳሉ ብቻ የቀድሞ የመንግስቱ ኃይለማርያም ጊዜ የኢትዮጵያ ሚኒስትር እነዚህ ልጆች የወጡት እኔን ጠልተው ነው። እኔ ነገ ከሞት ወይ ከስልጣን ከወረድኩ ተመልሰው የሚገቡበት አገር አላቸው። አገር ያለው ሰው ደግሞ ጎረቤት ብሎ ጎረቤት ሀገር ሄዶ እንደዚህ አይደረግም፣ ነውር ነው። ኢትዮጵያ ደግሞ ለእናንተ ክፉ አይደለችም፣ እና ይሄ ለመልካም ጎረቤትና ጥሩ አለ ሸሽተውኝም ቢሄዱ እኔን ጠልተውም ቢሄዱ የእኔን ስም አጥፍተው ስደተኝነታቸውን አስከብረ ወደ ምዕራባውያን እንቤሄዱ እነዚህ ልጆች ኢትዮጵያውያን ናቸው፣ ልጆች ናቸው። ስለዚህ እንደዚህ አይነት ነገር አታድርጉ የሚል ማስጠንቀቂያ ነግሮ፣ ሰውየውም ጥሩ መሪ ናቸው አራፕ ሞይ፣ ጥሩም ወዳጅ ናቸው። ኢትዮጵያም የመንግስቱም ኢትዮል ነብር ሀብ ነው ሁለተኛ ብሎ አስፈላጊው ነገር ስደተኛዎቹ፣ ስደተኛ ጣቢያዎቹ የበለጠ ሴኩሪቲያቸው የሚጠበቅ ይህንንም ጥፋት ያደረጉ ሰዎች ላይ እርምጃ በመውሰድ ሪፖርት አድርገዋል። ኢትዮጵያ አዜጌስ ቸርቱ የመልካም ጉርብትና ምልክት አድርገዋል። ያንን እንዲደረግ ያደረገው የነበረው መሪ ነው። እንግዲህ የደረሰው ስደተኛ ጣቢያ ውስጥ የሆኑ የቀወሱ የሰከሩ ባለጌ ፖሊሶች ገብተው ኢትዮጵያ ላይ የአካል ጉዳት አልደረሱ በሚል ብቻ እችም ግን ግን የሉዓላዊ ሕዝብ የሉዓላዊ ሀገር ድፍረት ነው ብሎ የነበረው አገዛዝ የነበረው መሪ ይሄንን አድርጓል። እንዴት ነው ክቡር ዶክተር ቴዎድሮስ አድሃኑ በወቅቱ ውጭ ጉዳይ ሚኒስትር የነበረውን ሰው አሁን የዓለም የጤና ድርጅት ዳይሬክተር የሆነውን ሰው ጠቅሰው ነው ቢያንስ አምባሳደር አትጠራም ወይ? ተቃውሞሆን አትገልጽም ወይ? ኢትዮጵያ ለደቡብ አፍሪካ እቺ ነች ወይ የእኛ ውለታም የመለሰው በዚህ ነው ወይ ለማንዴላ በሰራ ነው ውለታ እድሜ ልክ ለማይናውጥ የማይናወጠው ጸረ አፓርታይድ ጸረ ኮሎኒያሊዝም አቋማችን የሚመለሰው ልጆቻችንን ጎማ ጠቅልሎ በማቃጠል ነው ወይ ብሎ እንዴት ቢያንስ ለደቡብ አፍሪካ ምላሽ ይፈልጋሉ የሚል ደብዳቤ አይላክም ወይ አምባሳደር አይጠራም ወይ የሚል ዜና በጣም በጣም ቫይራል ነበረ። ይሄ በሆነ በሳምንቱ ይሄ መከራ ሊቢያ ላይ ወረደ። ያ ህዝብ ያንን ስለሚያቅ እዛ አደባባይ ላይ ወጥቶ ና መንግስቱ ወቅቱ እኔ እንጃ እኔ ያን ቀን ከዛ ሁለት ዓመት በኋላ ከዛ ሶስት ዓመት በኋላ ያ መንግስት የለም በአሁን ባለው አገዛዝ ተተካ ማለት ነው። ያቺ ቀን ግን በትክክል ኢትዮጵያውያን ከነበረው መንግስት ጋር ሙሉ በሙሉ ከ97 ጀምሮ ቅድም እንዳልኩ ሁሉ ነገር እየተንሸራተተ ሄዷል። ያን ቀን ግን ላይቋጠር መልሶ ተበጥሷል እና እንግዲህ በሚያስቅ ሁኔታ በዛን ጊዜ የነበረው መንግስት ቢያንስ ሶስት ቀን አዋጅ አውጇል። በደንብ የማስታውሳቸው የልማት ፕሮግራሞች ነበሩ። ከአይ ኦ ኤም ጋር ስደት ይቅር ምናምን እየተባለ አይ ኦ ኤም የስደት ተመላሽ ምናምን ስደተኞች እንዳይወጡ የሚሉ በተለይ ስደት ደርሰው የመጡ ልጆችን የማቋቋም ከየአረብ ሀገር የመጡ ሴቶችን፣ ወንዶችን የማቋቋም ምናምን የሚሉ ፕሮጀክቶች በየቦታው እንደነበሩ ግን አስታውሳለሁ። አሁን ከአስር ዓመት በኋላ የሊቢያስ የደቡብ አፍሪካስ የአረብ ሀገር ስ በየመን በኩል የሚገባው ቀን ሰው የካለን በብዙ እጥፍ በብዙ ግፍ በብዙ መከራ ቀጥሏል። በዚህ ሳምንት ብቻ ደቡብ አፍሪካ ውስጥ በጣም ብዙ ሰዎች እየተገደሉ ነው፣ ሪፖርት ይደርሳሉ። ምንድን የሆነው ብሎ የሚጠይቅ መንግስት የለም። በዚህ ሳምንት ብቻ በጅቡቲ በኩል በሶማሊያ በኩል አድርገው በአሮጌ ጀልባዎች ውስጥ ወደ የመን ሊሻገሩ የነበሩ ሰዎች መጀመሪያ ጠፉ ተብሎ አድራሻቸው ጠፋ ተብሎ፣ በኋላ ግን የየመን ዳርቻ ላይ አስክሬኖቻቸው ሲንሳፈፉ ታይተዋል። እነማናቸው ምንድናቸው ብሎ የሚጠይቅ የለም። የፈረደበት ዲጂታል ቴክኖሎጂ ነው አውጥቶ ከነበሰበሰ ገላቸው ኪሶቻቸው ውስጥ ከተገኙ ዶክመንቶች ጋር እያሳየን ያለው። ሊቢያ ከምንም ከምንም በላይ የኢትዮጵያውያን የምድር ሲኦል ሆናለች። የሚሰማው መከራ የማያልቅ ነው። ይታገታሉ። እዛው ደግሞ ትንሽ ለየት የሚያደርገው በአሁኑ ሰዓት እዛ ኔትወርክ ውስጥ ያሉት ራሳቸው ኢትዮጵያውያን ናቸው። መጀመሪያ እንደ ስደተኛ ሄደው ሲስተሙን ሲያቁት የገዛ ወገኑን ያግታል። ከዛ በኋላ ብር ይጠይቃል። የአካል መጉደሉ አሉ፣ የአካል መሰረቁ አለ። እዛ መገረፉ፣ መገደሉ፣ ስሌቨሪው፣ መገፈፉ ማዕት ነው አሁን ደግሞ የአውሮፓ ህብረት ኢትዮጵያውያንን አፍሪካውያንን እንዳያወጡ ለማገድ በሚል ከፊል የሊቢያን መንግስት እውቅና ሰጥቶ እንደምንም እያደረጋችሁ ብቻ ያዙልኝ፣ ባህር እንዳይሻገሩብኝ የሚል ነገር ስላለ እንደ ድሮ እንኳን ዋይ ዋይ የሚልለት የለም። የአውሮፓ ህብረትም የዓለም መንግስታትም የረድኤት ድርጅቶች እንኳን የሉም። በሚገርም ሁኔታ አውሮፓ ህብረት ምዕራብ አፍሪካ ካሉ ሀገሮች ጋር በብዙ መልኩ ስደተኞች ወደ ሊቢያ እንዳይመጡ የተለያዩ ፕሮግራሞችን በመስራት ማስቀረት ችሏል። በአሁን ሰዓት ወደ ሊቢያ እየተጓዙ ያሉት ኢትዮጵያውያንና ኤርትራውያን ብቻ ናቸው። እነዚህ ሁለት ምስኪን የምስራቅ አፍሪካ ሀገሮች ጠያቂ መንግስታት የላቸውም ማለት ነው። ስለዚህ እነሱ እንደፈለገ የሆኑ ማንም ኢትዮጵያውያንን እና ኤርትራውያንን በእነዚህ በረሃዎች ውስጥ እንደፈለገ ቢሰቃዩ፣ ቢገደሉ፣ ቢታረዱ አላውቅም የሚል አገዛዝ እንዳለ ስለሚታወቅ ነው። ከምንም ከምንም በላይ ወደ ሊቢያ የሚሰደዱት አብዛኛው አዲስ አበባ ልጅ ነው። የተለያዩ ሪፖርቶች ይወጣሉ። የተለያዩ በአሁኑ ሰዓት አንድ ሰሞን በወቅ ይላል። ከዛ በኋላ ዋይዋይ ይባላል በየሶሻል ሚዲያው። ከዛ በኋላ ይረሳል እንጂ የልጆቹ መከራ ብዙ ነው። እነዚህ ልጆች እየተሰደዱ ያሉት መሬት ቤት ስለሌላቸው ነው። እነዚህ ልጆች እየተሰደዱ ያሉት ስራ ስለሌላቸው ነው። እነዚህ ልጆች እየተሰደዱ ያሉት የዚች ከተማ ነዋሪ አይደለህም አንተ መጤነ ዩዶን ቢሎን ኪር ስለሚባሉ ነው። ስለዚህ እኛ የዛሬ አስር ዓመት እነዛ መስኪን ወንድሞቻችን በሊቢያ ታርደው ሰማዕትነት የተቀበሉ ኢትዮጵያውያን ልጆች እነሱን ስንዘክር ከእነሱ በኋላ የመጡት ታናናሾች መከራቸው ቀነሱ አይደለም፣ በብዙ እጥፍ ጨምሮ ነው። ስለዚህ በተለይ ዓለም አቀፉ ማህበረሰብ አንድ ነገር ካላደረገ በተለይ የኢትዮጵያውያን ስደት አይቆምም። ችግሩ ያለው ከምንጩ ነው። ስለዚህ ተሻግረው የመን ተሻግረው ሳውዲ አረቢያ የሚገባ ዜጋ ካስቸገራችሁ፣ በሊቢያ ተሻግሮ አውሮፓ የሚገባ ዜጋ ካስቸገራችሁ፣ የአፍሪካ ትልቁ ሀገር የምትባለዋ አራትና አምስት አገር በኮንቴነር ተጭኖ በመኪና በእግር ደርሶ ደቡብ አፍሪካ እያስጨነቀሻል ኢትዮጵያዊ ካለ እያስጨነቃቸውሁ ያለው ችግሩ ያለው ከምንጩ ነው። ስለዚህ የኛ መሰደድ የኛ መምጣት የሚያስጨንቃችሁ ካለ ምንጩን ፈትሹ እና ደግሜ እላለሁ የነዚህ ልጆችን ስደት የነዚህ ልጆችን ሰማዕትነት ስንዘክር አሁንም የተለወጠ ነገር ኖሮ አይደለም፣ በብዙ መቶ እጥፍ የተባባሰ ነገር ስላለ ነው እና አሁንም አስረኛ አመቱን ስናስታውስ ያለው ነገር የበለጠ ተስፋ አስቆራጭ የበለጠ አሳዛኝ ሆኖ ነው ለማለት ነው። እኛም ማለት የምንፈልገው በመጨረሻ ላይ ማሳሰብ የምንፈልገው ቆም ብለን አስብ ነው፣ እንደ ህዝብም እንደ መንግስትም። መንግስት ምን ማድረግ አለብኝ ብለው ማሰብ አለበት። የስራ አጥ ቁጥር በዝቶ ከሆነ የስራ እድል ማስፋፋት፣ የተለያዩ ኦፖርቹኒቲዎችን ለወጣቱ መክፈት፣ እንዳይሰደድ ማድረግ፣ ሰው ለሚሰደደው ወጥ አለም ከሀገሩ ና ማህበረሰቡን ቢሆን መንግስት ላይ ጫና ማድረግ እንደዚህ ያን ነገሮች ለምንድን ነው ማጠይቀው ዜጎች አይደሉ ወይ ልጆቻችን አሉ ለምንድን ነው ሀይማ ይባሉ ብለው ሁሉም ተባብሮ መስራት ይኖርበታል። እና እኛ ሁሌ እንደምንለው ኢትዮጵያ ሰላም ሆና፣ ኢትዮጵያ ጠንክራ፣ ኢትዮጵያ ደግሞ ለወደፊት በአፍሪካ ደረጃ ትልቅ አገር ሆና ማየት ነው የምንሻው ነው። ማንም ሰብአዊ ፍጡር እንዲጎዳ አንፈልግም። ማንም ሰብአዊ ፍጡር በጦርነት በተለያዩ ነገሮች በሚነሱ ነገሮች በዘር ሊሆንቻ በተለያዩ ነገሮች ተወርቶ ማየት አንስፈልግም። እና ሁሌም ሰላም ነው የምንመኘው፣ ሁሌም ደስታ ነው አሁንም እላለሁ ደግሜ፣ መልካም በዓል መልካም የፋሲካ በዓል እንዲሆንላችሁ። ፋሲካን ስታስቡ ደግሞ ትንሳኤው ለመሻገር እንዲሆን፣ ትንሳኤው ብዙ ለውጦችን ይዞ እንዲመጣ ያው ኢየሱስ ክርስቶስ የተሰቀለው የሞተው ሰውን ነፃ ለማውጣት ነው እና እኛም ደግሞ ካለብን ችግሮች ከተለያዩ ነገሮች ነፃ ማውጣት አለብን። እንደዛ እያደረግን ማሰብ ይኖርብናል። አሁንም ደግሜ እላለሁ መልካም ፋሲካ በዓል ይሁን እላችኋለሁ። እናመሰግናለን። ለቤተሰብ፣ ለጓደኛ፣ ለዘመድ እንዲሁም ሼር እያረጋችሁ ሰብስክራይብ እያረጋችሁ ተደራሽነታችን እንድታሰፉልን እንጠይቃለን። ፒያሳ ቲዩቦች ነን። እናመሰግናለን።